ሰደቃችን፣ ዚክራችን፣ ቁርአናችን ሰላቱን ላይ ብሎ የምናደርጋቸው የተሐጅ ሰላቶች እንዲሁም ሌሎችንም ሁሉ ያጠቃልላል። ይሄንን አልአቢዳ የሚለውን ስም ለማግኘት እነዚህን ነገሮች ሁሉ ማድረግ ይጠበቅብናል። ልክ እንደ ኡም ሰለማና እንደ ዘይነብ ረዲያላሁ አንሁማ የነበራቸውን ትልቅ የኢባዳ ኢኽላስ እንዲሁም ደግሞ የተለያዩ ብርታት የነበራቸውን ስራዎቻቸውን በዚሁ ይገልጽልናል። አራተኛዋ ደግሞ ልዩ ሴት ወይም ደግሞ ልዩ ስም የተሰጣት ሴት አልቃኒታ እንላታለን። ቃኒታ የምትባለው ወይም ደግሞ አላህ ሱብሃነወተዓላ አልቃኒታ ብሎ የገለጸንን እነማለን ነው፣ ባሉበት ነገር ሁሉ ኢባዳ ላይ ባላቸው ኩሹዕ፣ ባላቸው መተናነስ፣ ባላቸው ሀያ እና የዲን እውቀት እንዲሁም ደግሞ የዲን እውቀቱ ብቻ አይደለም አጠቃቀሙም ያላቸው ላይ ልዩ የሆኑ ሴቶችን ቃኒታ ይላቸዋል አላህ ሱብሃነወተዓላ ሰላቷን በአግባቡ የምትሰግድ፣ የቤቷን የባሏን ሀቅ የቤተሰቧን ሀቅ የምትጠብቅ፣ በትክክለኛው መንገድ ሷሊህ የሆነችውን እንዲሁም ደግሞ እሷም ሷሊህ ሆና ቤተሰቧን ሷሊህ ለማድረግ የምትጥር ሷሊህ የሆኑ ጠንካራ በዲናቸው የሚያኮሩ ልጆችን የምታሳድግ፣ እንዲሁም ደግሞ ቂያም የምታበዛ ለሀቅ የቆመችን፣ ለእውነትና ለአላህ ሱብሃነሁ ወተዓላ ታዛዥ የሆነችን ሴት አልቃኒታ ይላታል አላህ ሱብሃነሁ ወተዓላ።